አሰላሙ አሌይኩም ራህመቱላሂ ወበረካቱ። የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትርፍፊ ይበል። ሰላማችሁ ብዙ ሰላም። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። አዲስ የሆነሰስ ላይ አበረታቶች አዲስ ነገር መጣላችኋለሁ። ኢንሻላህ፣ በአላህ ፍቃድ እላችኋለሁ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣለን። ሻለቱልኝ ላይክ አድርጎኝ እርዱኝ፣ ማለት ነው ተባበሩኝ፣ ማለት ነው። አዎ እንደ ጎበዝ እንድሆን፣ አይዋ ጎበዝ እንድሆን አድርጎኝ ማለት ነው። እንግዲህ ጎበዝ የሆንኩ ነው መሰለኝ፣ በዚህ ሰሞን ማለት አዎ፣ እራሴን ማሞገስ አለብኝ። ሳቆመቼ መሳቅ ነው እኔ እቤት መደበር የለም መሳቅ ነው እና ማለት ነው ቤተሰቦቼ ያው እንደምታዩት ዛሬ የምሰራው አሰራችሁ ለሳምቡሳ ነው። ሳምቡሳ እሱንም ሳምቡሳ በጣጣ ማለት ነው። ግን ይሄ በረዶ ይዘዋል። አሁን አንሰራው የእናንተ ለማሳየት ነው ያወጣሁት እንጂ በጣም በረዶ ይዘዋል። በኋላ ነው የሚሰራው። አሁን ግን ቅመመው ምናምን ቅማምቼ ነው ቁጭ የማደርገው እና ምንድን ነው የምንሰሪ ካላችሁ ድንች ማለት ነው። እዚጋ ድንች ሊጭው ቀቅዬዋለሁ። እዚህ ጋ ደግሞ ሽንኩርት፣ እዚጋ ግስብራር፣ እዚጋ ደግሞ ካሮት እና ቱም አንድ ላይ ፈቀፈኳቸው እላችኋለሁ። እዚህ ጋር ደግሞ ዘይዘይቱን አለኝ ዘይዘይቱን እንደምታዩት ማለት ነው። እና እዚህ ጋር ሁለት ሳምቡሳ ነው ያለኝ ሴትዮዋ በገበያ አምጥታ ነው እኔ አዲጋ ግሬ መሰላለው። ቂጣውም ግን ሴትዮ አይ ለምትታይበት ትደክ መልሻለችኝ እና አንዳንድ ጥሩ ነገር አለ ደስ የሚለው የሚያስቡላችኋሉ። እነሱን እሱን እንትን ብላኝ ነው እላችኋለሁ አሁን እዚህ ጋር እንግዲህ እንጠብሰዋለን ማለት ነው። እዚህ ጋር መቅበሻ ያለው እዚህ ጋ ዘይ ዘይቱን ትንሽ አደርጋለሁ። ብዙ አላደርግም፣ ትንሽ ነው የማደርገው። ምክንያቱም ሳምቦሳ ላይ ዘይት ሲወጣ ጥሩ አይደለም። ዘይት ትንሽ ነው የማደርገው። ያው በአንድ እጅ አይቼ ስለምቀርጽ ነው ይመቸኝላቸዋል። አሁን ሽንኩርት ጨምራለሁ። ይህንን በደንብ አድርገሽ ለምን ጣዕሙ እንዲጣፍጥ ማለት ነው።

ከልብ ነው የማመሰግናችሁ። በጣም ነው የምወዳት የሆነች አልሐምዱሊላህ። ተሰራን ለውጥ የማናመጣው ነገር የለም። አንዳንዴ ጠንካራ መሆን፣ ጎበዝ መሆን፣ ሁሉም ነገር አይተን እንዳላየን፣ ሰምተን እንዳልሰማን ሲሆን እናድጋለን ማለት ነው። ግን እንደሰማን እንዳየን፣ ከተናገን ከተጨራጨን ስኬታ ማ መሆን ማለት ነው እና ስኬታ ላይ መሆን በመሆን ምን አለብን? ትዕግስት መሆን ሁሉም ነገር አይተው እንዳላየ ሰምተው እንዳልሰማ መሆን ያለብን እላቸዋለሁ። ቤተሰቦች የሚወዳቸው ማለት ነው እነጋር ያሰላል አሁን አንጠቃልለው ሶስቱ ነው ማሳያቸው የሚሰራው ማለት ነው። ቤተሰቦች አሁን ደግሞ ካሮቱና ብዙ ግራሪ ነጨምረዋለሁ እሱ ቤተሰቦች ንጨምሬ ያለው

ትንሽ ነው የሚጨምረው። የሚያቃጥል ነገር አይወድም። ሰዎቹ እዚህ ጋር ከመሆን አለ ከመሆን እጣ ፍጣ ብንችላይ ማለት ነው ያጠፋውና

አሁን ስላወጣሁት ሳምቡሳ በረዶ አለቀቀም። በረዶ ሲለቅቅ ሱራ ላይ ታይታላችሁ እንጂ ሲጠቃልል ያው ታቆኛላችሁ ያሱ እንደምጠቃልል ብናረኩት ፈገግታ አልነበረ፣ ይህም ነበረ፣ ፈራ ነበረ። አሁን ግን ድፍረት አመጣሁ ማለት ነው። እስቲ ድቅቅ አለች። ማሻላ ስ ሚው ማሻላ ድቅቅ ነው ያለው ድቅቅ እስቲ፣ ውስጥ ያለው እንዲ እንዳያዋርደን ድቅቅ ያለች። አሁን ሽንኩርቴ ላይ ጨምራት። ወደ ድንጂ የተመጣ ጉድኮን። እሺ ቤተሰቦች፣ ይኸው እዚህ ጋር ደግሞ ማርጂ በውሃ በጥጭው ስለ በሞቀ ውሃ በጠበጥኩት ይህንን እዚህ ላይ ጨምርበታለሁ። እዚህ ጋር ደግሞ ቃሪያ ሁለት ፍሬ ቃሪያ ከተፍኩታለሁ። አሁን ይህንን በደንብ አድርጌ አዋህደዋለሁ ማለት ነው። ምክንያቱ ቃሪያው አንድ ቦታ ቁጭ እንዳይል ሁሉም ቦታ እንዲዳረስልኝ በአንድ እጄ ስለሆነ አስቀምጫ ስልኩን ማለት ነው በደንብ አድርጌ እሽት ታደርገዋለሁ ማለት ነው። እንደምታዩት ማለት ነው። ታዩታላችሁ ማለት ነው። አብራችሁን ተከታተሉ ማለት ነው። ቤተሰቦች ይህን እንግዲህ በአዲስ አዲስ ነገር መጣለው ይሻል አላ ካለ ባለ ፈቃድ እናንተ ስለምታበረታቱት እንግዲህ የበረታለሁ ብዬ ተስፋ አደርጋለሁ። ተስፋ እንቋጠሙላችኋለሁ። ወንድም እህቶቼ ክብር በሉልኝ፣ ከልብ ነው የማመሰግነው። ቤተሰቦች በዚህ አይነት አዋህድኩት፣ እንዴት እንደማረጋችሁት ማለት ነው። አንድ አይነት ከረር አድርጌ ተውኩት። ቀላቂዬው ማለት ነው አንድ አይነት ከለር አረኩት። ምንም እንትን እንዳይኖረው ብዬ ሀባ ሀባ እንዳይኖር ብዬ በደንብ አድርጌ ነው እሽት ያረኩት እላቸዋለ። ያው በአንድ ጊዜ ነው እንትን ያረኩት እና እሽት ነው ያረኩት ምንም ነገር እንደሌለው እላቸዋለሁ። አሁን እቃችን ላይ ይገለብጠዋለን። ያው ቪዲዮ ስለሚለዝምባችሁ ስጠቀልለው ያው ታቃላችሁ እንደምጠቀል አላሳያችሁም ማለት ነው። ቪዲዮ ላይ ላይዋለን ማለት ነው። ሳምቡዛውን ተቀብሰው

ምንላችሁ ነበር ሳንፕሳ እንግዲህ በረዶ ሲለቅል ጠቅልለዋለሆላቸዋለ ትንሽ ትንሽ ያረው ታቆታላችሁ ግን በነገራችን ላይ ድንች ላይ ማለት ነው። ድንትን የሚፈልግ ሰው ብዙ አይነት መጫመር ትችላላችሁ። የቪዛ ጅብን መጨመር ትችላላችሁ። የቪዛ ጅብን መጨመር ትችላላችሁ። ደግሞ እንትን ጅብን ግላስ ጅብን ማለት ነው መጨመር ትችላላችሁ። ምክንያቱም ስትጋግሩት ስንጠብሰው ይነፋል፣ ወደ ላይ ይነፋል ማለት ነው። የቪዛ በተለይ የቪዛ ጅብን ካረጋችሁ ይጎተታል፣ በጣም ጣምን ራሱ ይሰጠዋል ማለት ነው። በጣም ነው የሚጣፍጠውላቸዋለ እሱንም መጨመር ትችላላችሁ። ምሽ ብቻ ይሄን ብቻ ላ ጅብን መጨመር ትችላላችሁ። የፈለጋችሁትን ጅብን አይነት ማለት ነው። እሱን ይነፋል እንጂ ይነፋል ወደ ላይ ነው የሚወጣው። በነገራችን ላይ እላችኋለሁ፣ እንደምትወልዱ ተስፋ አደርጋለሁ። እንግዲህ እናንተም ስለምታበረታቱ የነጠለ ከልብ አድርጌ ነው ማመሰግናችሁ። ቤተሰቦች፣ ሌላ ቪዲዮን እስከ ስንገናኝ ድረስ ቪዲዮውን እንዳይረዝምባችሁ ደግሞ እየፈራሁ ነው። አዎ እየፈራሁ ነው። ወላ እንዳይረዝምባችሁ ጊዜ ማለት ነው እየፈራሁ ነው እና በነገራችን ላይ እኔም ቪዲዮ ሲር አስረዝማለሁ መሰለኝ እንጀምቻላቀ እናንተ ያው እንደምታዩት ማለት ነው። እንግዲህ እና አመሰግናለሁ ስለ ሁሉም ነገር ሁላችሁም ከልብ ነው ማመሰግናችሁ። አሁን ይህንን እዚህ ቀቆጭ አረጋታለሁ። እንትንም በረዶውን ሲለቅ ሳምቦሳ ማለት ነው። በረዶውን ሲለቅ አሰራዋለሁ እላችኋለሁ። በረዶውን እንዳይረዝምባችሁ እላችኋለሁ። ወዳችኋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ፣ መልካም ቀን ይሁንላችሁ። ባይ ባይ። ወዳችኋለሁ።